አሹ ልቀቀኝ፣ አውልቅ አውልቅ አለ እንዴ! ሰላም የተወደዳችሁ ውድ ቤተሰቦቻችን እንደምን አላችሁ? እኔ እግዚአብሔር የተመሰገነው በጣም ደህና ነኝ። እንግዲህ ሰሞኑን የተፈጠረ ያለውን ነገር አይታችኋል፣ እያያችሁም ነው ዛሬም የተፈጠረውን ነገር አይታችኋል። እኔም ደግሞ በቻልኩት አቅም ባለኝ አቅም እና ከጓደኞች ጋርም ተመካከሬ አንዳንድ ነገሮችን እያደረግኩን ያለው ያ ነገር ያው ለአንዳንድ ሰው መጥፎ ሆኖ ይታያል፣ ለአንዳንድ ሰው ደግሞ ጥሩ ሆኖ ይታያል እና እኔ ምችለውን ያደረግኩት ያው ብዬ ወንድም እንዲመጣ እኔ በግድ አይደለም እሱን እንዲመጣ ያደረግኩት ማለት መጥቶ እንደዚህ እንትን እንዲል አይደለም። እኔ ያደረጉት በቀው ብዬ ደወለልኝ። ከዛው ብዬ ያለችበትን አሳየው እና ቤተሰብ ነው፣ አላሳይም ማለት ደግሞ አልችልም። ወንድሟ ነው እሱ፣ ያለችበት ሁኔታ መጥቶ ማየት ይችላል። ይሄ ደግሞ መብቱ ነው። ነገሮችን እንዴት ማስተካከል አለብን የሚሉትን ነገሮች ያንን ነገር የምናየው ይሆናል ግን የውብዬ ወንድም መምጣቱ ትክክለኛና ልክ የሆነ ሀሳብ ነው። ልክ የሆነ ሀሳብ፣ ምክንያቱም እኛ ምንም ቢሆን ባዳነን እሱ ዘመድ ነው፣ ወንድሟ ነው፣ ቤተሰብ ነው። አንድ ነገር ቢፈጠር ከእኛ ይልቅ እሱ ነው ለምንም ነገር የሚሆነው ማለት ነው። እና ውድ ቤተሰቦቻችን ይህንን የኔን ሀሳብ ደግሞ እንደደገፋችሁ እንደተቀበላችሁ አይቻለሁ። በጣም ከልብ አመሰግናለሁ። በጣም ወዳችኋለሁ እና ዛሬ ደግሞ ምንድን ነው እንደምታውቁት፣ ዳጊ በጣም እያስቸገረ ያለ በጣም ከሚባለው በላይ እያስቸገረ ያለው እና ምን ሆኖ እያስቸገረ እንዳለ አውቃለሁ። እኔ ሁሉንም ነገር እኔ አውቃለሁ። ችግሩ ምን እንደሆነ አውቃለሁ። መፍትሄው ምን እንደሆነ አውቃለሁ። በቃ ዛሬ መፍትሄ ላገኝለት፣ የዳጊ ነገር ዛሬ በቃ መፍትሄ እንዲበጅለት ወስኜ ነው የመጣሁት ዳጊ ታናሼ ነው። ለብዙ አመት አውቃለሁ፣ በደንብ አውቃለሁ። እንደዚህ ውብዬ ላይ አፉን ከፍቶ የሚናገር አይነት ልጅም አይደለም። እንደዚህ መጥፎ አሳብም ያለው ልጅ አይደለም። ሁሉን ነገር ስለ ዳጊ ከኔ በላይ እናንተ ደግሞ ታውቃላችሁ፣ ምን ያህል ጥሩ ልጅ እንደሆነ እናንተ። እንዲሁ የትንሽ ትልቅ ስትሉት ነበረ፣ በጣም መወድላችሁ። የእናንተ ለዳጊ ያላቸው አመለካከት ያ ነው፣ የትንሽ ትልቅ ነው። ዳጊ ግን አሁን ላይ አንገቱ ላይ በተደረገው ሀብል ምክንያት ልጁ የሚያወራው ነገር መያዙ እኔ ላይ እጁን እስከ ማንሳት ድረስ፣ ያው በስሜት ሆኜ መትቼዋለሁ ያንያን ሁሉን ነገር ግን ቁጭ ብዬ ከሱ ጋር ወደፊት ማወራው ይሆናል። ያው እሱ ጥፋት ስለሆነ እኔ እንትን ብዙም እንትን አልልም እና ዛሬ ላይ ምንድን ነው ያሰብኩት? ግን ናኦሜንም ጠርቻለሁ ሰላምንም ጠርቻታለሁ አንድ ላይ ሶስቱ እንዲመጡ ከኢዮባ ጋር ሶስቱ እየመጡ ነው እየመጣን ነው ብለዋል እና ጠርቻቸዋለሁ እነሱ ጋር አንድ ላይ ሆነን ያው እኔ እንትን በቃ ብቻዬን እንትን ካለኝ ወይ ለጸብ ለድብድብ ምናምን ነው ከኔ ጋር እንትን የሚለው እና ያው ታውቃላችሁ፣ ቤት ላይ ታናሽ ወንድም ምናምን ያላችሁ ሰዎች ታውቃላችሁ በደንብ አስባለሁ። እና እንደዛ ነው የሚፈጠረው። አንዳንድ ጊዜ ገና እያደጉ ያሉ ወጣቱ በጣም ያስቸግራሉ። እና አሁን ምን ለማድረግ ነው እነ ሰላምን እነ ዮባን ጠርቻቸው፣ አንድ ላይ አድርገን አንገት ሀብሉን እናወልቀዋለን ማለት ነው። አንገት አብሎ በግድ እናወልቀዋለን። በግድ አውልቀ ነው ጸበል ይዘነው እንሄዳለን ማለት ነው። ጸበል ይዘነው እንሄዳለን። በቃ ይሄንን ወስኜ ነው ከቤት ሶስቱን የጠራዋቸው። እንግዲህ ከኛ ከሶስታችን ይበልጣል ብዬ አላስብም። አንድ ላይ አራት ነን። ካልሆነ እጁና እግሩን አስረን ጸበልም እንዲያመጡ ነግሬያቸዋለሁ። እጅና እግሩን አስረን ነው እንትን መተዋል እነዮባም እንግዲህ፣ እና ውድ ቤተሰብ እነሰላምም በቃ መጥተዋል፣ ደርሰዋል። ከእነሱ ጋር ወይ ይመጣል ይመጣል። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? አለን እንግዲህ እየመጣ ነው እሱም ያው እኔ ብቻዬን ኮንኩ እንዳያችሁት ነው። ከኔ ጋር ለጸብ ነው ም ድብድብ ነው፣ ጸብ ነው የሚፈልገውና አሁን በቃ እኛ ምንድን ነው ማድረግ ያለብን? ያው ከእኛ አይበልጥም። ያው እያየህ ነው እንትን ያደገ ልጅ ነው ወተናላ አዎ፣ በቃ በግድም ቢሆን ያው ጸበልም ቢሆን እንወስደዋለን። ስለዋለን ማ አላወልቅም ብሎ የሚታገል ከሆነ በግድ ጸበል ይዘን ማረግ ያለብን ነገር እናደርጋለን ሁሉንም ነገር እሱን ካቃተልኛ ሞተናል። እችን የምታል ሰውዬው አይደለ እንዴ? በቃ ይሄን ነገር ቤተሰብም እንዲያይ ለቤተሰብ እየነገርኳቸው ነው። እና ሰላሜ ሰላም በይና፣ ስቲያንቺ ማሳብ ካለሽ ሰላም። እንዴት ናችሁ? ያችሁ ቤተሰብ ደህና ናቸው ወይ? እኛለን እንደና ነው፣ እግዚአብሔር ይመስገን። እያያችሁት ነው ያላችሁ ሁሉም ነገር። እና ያው ዳጊ በጣም መልካም ልጅ ነው። እናንተም ሁሉም ነገር ታውቃላችሁ፣ በጣም ጥሩ ልጅ ነው። ውብዬ ማለት ከወንድሟ በላይ ነው የምትወደው፣ እሱም እንደዛ ማለት ነው እና እሱ ፈልጎ አይደለም። ሀብሉ ካደረገ በኋላ ነው እንደዚህ የተቀያየረው። ስለዚህ የነ ውብዬና የነ ናሂ ማለት እኛ ለማስታረቅ እየጣርን እያለን እሱ ደግሞ እየበጠበጠን እያበላሽን ያለ እየበጠበጠን ያለ አይሆንም እያለን ያለው ከትጅ ጎንነኝ ነው እያለ ያለው ትጅ ልክናት ነው እያለ ያለው ግን ፈልጎ አይደለም። ዳጊ በጣም መልካም ልጅ ና ጥሩ ልጅ ነው። እናንተ ሁሉም ነገር ታውቃላችሁ። የትንሽ ትልቅ ነው ዳጊ ማለት ማለት ነው። ስለዚህ ሀብሉ ከተደረገለት በኋላ ነው የተቀያየረ ያለው። ስለዚህ ዛሬ እንደምንም ብለን ሀብሉ እናወልቀዋለን። መቼም ከኛ በላይ እሱ ጉልበት ይኖራል ብዬ አላስብም። እና ማለት እንደምንም ብለን ሀብሉ አውልቀን ወደ ጸበልም ለመውሰድ እንሞክራለን ብቻ ነው። እና ቤተሰብ እናንተም፣ ማለት አሹ በጣም እየለፋ ነው ያለው። እና በዚህ አጋጣሚ አሹን አበረታቶች ላይክ አድርጉለት፣ ቪዲዮንም ጨርሳችሁ እዩ። ሰብስክራይብ ያላረጋችሁ የምታይ ሰዎች ደግሞ ሰብስክራይብ አድርጉ። አሹን አበረታቶች። እና ዜናው እናንተም አንዳንድ ሀሳብ ጨምሩና እሱ እስኪደርስ ድረስ ማለት ነው። ያው በቃ ልጅ እኮ ያው ማንም ሰው ማወቅ ያለበት ወዶ አይደለም ገብቷል፣ ሰው ሲያዝ ነው እንጂ ያ መልካምነትና ያ የዋህነት ያ የዋህ ልጅ አስቦ እንግዲህ በአንዴ ሲለወጥብህ ምን ብለህ ታስባለህ? አይቼዋለሁ፣ ነገሩ ምን ያህል እንትን እንደሚል እኔ ምን ያህል እንደሚቀይር አይቼዋለሁ። በቃ ገብቶሃል፣ ወደ አይደለም ሁሉም ሰው ማወቅ አለበት ገባ። እኛ እንዳወቅ ነው ወደን አይደለም እኛ እዚህ ጋር ቆመን የምናወራው ማወቅ ስላለባችሁ ነው። እሱ ላይ መፍረድ የለባችሁም። ልጁ የዋ ነው፣ በቃ ልጅ ነው። ደግሞ በማያውቀው ነገር ውስጥ ውስብስብ ብሎ እንደዚህ ወድቆ ሌላ ችግር መፍጠሩ እንደዛ የሚወዳት ውብዬ፣ አያገርምም? እሱ የሚወዳት የሚያስብላት ያሳዝነኛል እንደዛ ሲያወራት በጣም ነው የሚያሳዝነኝ። እና እስቲ እዮባንችም ደግሞ የአንዳንድ ነገሮችም እኔማ በቃ ይሄ ነገር ወዴት እየሄደ ነው ብዬ እኮ አግኝቼው አወራሁት። በቃ በጣም ነው ሌላ ማላቀው ዳጊ ነው ይሆንብኝ እንዴ? ደነገጥኩ እንዴ ጭራሽ ጭራሽ። በቃ መለየት ካለባቸው ተለያይተው ቲጂና ናይ አንድ ላይ ይሆናሉ ሚል ልጅ አሁን አስ በፊት እንደዛ ስንት ነገር እያደረግን ብዬ እንደዛ የሚወዳት እንደዛ የሚያደርግላት ታሪያ በዛት እንዴት ሲቀየር ነው እንዴት የጤና ነው ብዬ አላስብ ይሄ በቃ የጤና አይደለም ቤተሰቦችም በቃ ብትረዱት ልጅ ብዬ አስባለሁ እኛ ደሞ አሁን እንደዋራ ነው አግኝተን መቼም ካኛ ያሸንፍም ያለውን ነገር ነግረ ነው ከአልሳ ማካለ ነው ኃይል እንጠቀማለን ግድ ነው መቼም አያቅተንም እሱ አንዴ ግድ ነው እንጂ ነገሮች እንደዚህ የተፈላሹ ጭርሽ የኛውን ነገር የነናይን ጉዳይ ያስተካከልን ስንን ጭርሽ ደግሞ ትንሹ ሲጨማር በዚህ በኩል መጥቶ እሷም ደግሞ ስሜታዊ ትሆናለች፣ እንደዛም ስሜታዊ ይሆናል። ያልሆነ ነገር ያሰበችው ለዚህ ነው። ስለዚህ በቃ ይሄ ነገር መሆን ያለበት ነገር አድርገን እሱ ወደ ልቡ እንዲመለስ እርግጠኛ ደግሞ ይመለሳል፣ እግዚአብሔርም ይረዳናል። ከዛ በኋላ ደግሞ ወደዛኛው ወደ እነሱ ጉዳይ እንሄዳለን እንጂ አሁን ይሄን እናስባለን ያን እናስባለን በቃ በቃ አሉቆ አንዱን እንትን ስንል እሱ በመሀል እየመጣ በቃ ይሄን ከመሀል ያለ ነገር አረምን መልቀል ስር ሳይሰድ ነው ይባላል። ስር ሳይሰድ የሱ ጉዳይ ሳይፋፋም ቶሎ ብለን እንትን ማለት አለብን። ገብቷቸዋል። ለዛ ነውና እስካሁን እናንተ መጣችሁ ትንሽ እንዲቆይ አደረኩት። ይሄን ነገር ሐሳቡን ሁሉም ሰው ለቤተሰብ በቃ እንትን ነው፣ አሁን ጋስ ቤተሰቦቻችን ይስሙ ይሄን ነገር እንዴት እናርጋው? ነው እሱ ነው አሁን በእንደዚህ ብንነግረው አይሰማን አይሰማ አውርቼዋለሁ፣ እኔ አልሰማም። እንዲያውም ሌላ ነገር ነው የሚሆነው። ስለዚህ አሁን አውራውም ነገር ልክ አይደለም። እኔ ጋር እኔ የለም፣ ሌላ ሰው የወለደች አካባቢ ሌላም ሀሳብ ተጨማሪ ካለ ጨምሩልን። ዳጊ እስኪመጣ ድረስ እኛ አንዳንድ ነገሮችን ጸበሉንም አዘጋጅተን እንጠብቃለን። ደብቀን እሱ እንዳያይ ማለት ነው። እና እስከዛ ድረስ እንድትከታተሉን ጋብዛቸኋል። እንወዳቸዋለን። ቪዲዮን እስከ መጨረሻው ድረስ ተከታተሉን። ዳጊ ሲመጣ ደግሞ ያለውን ነገር አንድ ላይ የምንከታተል ይሆናል። እንወዳቸዋለን። እና ውድ ቤተሰብ ጸበሉንም አዘጋጅተናል። ዛሬ እንደምንም ብለን ዳጊን ሀብል አውልቀን ወደ ልቦናው ለመመለስ እንሞክራለን። ከእግዚአብሔር ጋር እናደርገዋለን። እንሞክራለን ሳይሆን፣ አዎ እናደርገዋለን። ለእዛ ወስነን እየመጣ ነው። ከመካከላችን አንድ ሰው እንዲቀነስ አንፈልግም። እኛ ነገሮችን የሚያስተካክል ሰው፣ ወደ ፊም ወደዚህ የሚያያይ ሰው፣ በቃ እንትን የሚል ሰው የሚፈልግ ሰው ነው የሚፈልግ ሰው ነው። አዎ በቃ ከቡዬ ጎን መሆን አለበት። ዳጊ ወደ ልቦናው መመለስ አለበት። ይሄ እየመጣ ነው። እዚያ አካባቢ ነው የሚደብቀው። ስለ እዚህ ነው ያለው

እንዴት ነው እንዴት ዛሬ ይላችሁ መጣችሁ ዛሬም እንድትሳደቡኝ ነው አይምሮ ላይ ያለው ምን ሆነህ ነው ለምን ጠራችሁ እና የጠራንበትን ምክንያት እንነግርሀለን ዛሬ ያው የጠራ ነው አንተ እያረክ ሰሞኑን እየሆንክ ያለውን ሁኔታ እንድንነጋገር ገብተዋል ወንድማችን ነ ቤተሰባችን በብዙ ነገር ሞክረናል፣ አልሆነም። ግን በንግግር እስኪ አሁን አንድና ሁለት ሰው የሆነ እንትን ከሚል አሁን ሁላችንም እስቲ የምንሰጠውን ሀሳብ ተቀብለ ራስህን እስቲ እንድታይ ነው እንድታይ ነው እንትን ያልነው እና በመጥፎ ነገር ምናምን እናውቃለን። አንተ ምን አይነት ሰው እንደሆነ ውስጥ ምን አይነት ሰው እንደሆነ እናውቃለን። ያንን ስለምንፈልግ ነው እንዲህ የምንታገለው ጠላት ምናምን ብትሆን እንደዚህ አናስጨንቀ ነበር። ገባ ለዛ ነው ዛሬ የፈለግነው። እሺ ምን ምን ላውራ ምን እስካሁን እየሆንክ ያለው እያረክ ያለው ብዬ ላይ እየተናገርክ ያለው ደሞ ነገሮች እንዳይስተካከል እንቅፋት እየሆንክ ያለው አንተ መሆንን አውቀ ምንድነው እንደዛ የሚያደርገኝ ሚለውን ነገር እንድታገናዝብ ነው የፈለግነው። እና ያሰብነውን ነገር ደግሞ እሺ ብለህ ከኛ ጋር ተስማምተህ እንድታደርግ ነው። እኔ እንደዚህ ነኝ ወይ? ምን ሆናችሁ ነው? ቆይ ደና ስላሉን ግን እኮ እኮ ባህሪ ማንነት ማትከፍት ልጅ ነው። አሁን ትልቅ አትከፍትም። አሁን ላይ ግን ምታወራው ንግግር ትልቅ ሶፊት ላይ አፍን የከፈትክ ነው። ያ ደሞ አንተ ምን ነገር ነው? እኔ ደህና ነኝ ካልኳሹ አታምነኝ እኮ ምታለው ነገር፣ የምናየውን ነገር እኮ ነው የምናምነው። አንተ ላይ የምናየውን ነገር ነው እያመንን ያለ ነው። ገብቶላ አንተ ማንነትን እናውቃለን። አሁን ዳጊ፣ እኔ እኔ በአንተ ቦታ እንደዚህ በሆን ዝም ትላለ አትልም አይደል? ሰላም አንድ ነገር ብቶ እሱ አንድ አንድ ነገር ዝም አትልም አይደል? ከዛን አንፃር ነው መረዳት ያለ። ትክክል አይደለም፣ በቃ እሺ፣ ምን እንዳደርግ? እንዴት አራት ሰው ትክክል አይደለም እንዴት ሊል ይችላል? አሁን እኔ ብል እሺ ከኔ ጋር ተቀይሜ ነው እኔ ነው ጥፋተኛ ነኝ ስላልኩ ነው አይደለም። ምታወራው ነገር አይደለም፣ ነገር አይደለም። ከዚህ በላይ አናወራም። ለአንተ ማለት ነው ውብዬ፣ ታውቃለህ ከኔ በላይ ከሷ ጋር ያለ ቅርበታ ታውቃለህ። ውብዬ ላንተ ከእናትም ከእህትም ከምንም በላይ ናት። ላንተ በጣም መልካም እህት ናት። ታውቃለህ አንተ ደግሞ እንደዚህ እንደዚህ አይነት ቃል ታወጣለህ። ቢ አንድ ቀን አስቤ አላውቅም። እንዴት ራስህ ብትሆን ማለት ለውብ ያለህ ፍቅር አንተ ታውቀዋለህ አይደለ በፊት አንተ ልክ አይደለህም ብለህ ነው የምትወቅስበት፣ የምትወቅስ የነበርክ ልጅ በዚህ ሰዓት እንዴት ውብ ይልህ ፍታት አታስፈልግም። አሁን በቃ አንድና አንድ ነገር ቆይ፣ አይደለም፣ አንድና አንድ ነገር፣ ዳጊ ዛሬ የምታደርግልን ምን መሆን አለመሆንን ደህና መሆን አለመሆንን የምታረጋግጠው አንገት ላይ ያለውን ሀብል እንድታወልቅ እንፈልጋለን። የኔ እኮ ነው ይሄ ነገር። ከዚህ በፊት እኛ አላየንብህም አይደለ፣ አላየንብህም። የታመምክበት ጤናህን ያጣበት ነገር ይሄ ስለሆነ፣ አሁን ይው ማናችሁም። እኔ ባለፈው የናወምን ነክቼ የሆንኩትን እኔ ነኝ ማቀው። በጣም ስቃይ ውስጥ ነው የገባው። አሁን እኔ የኔ ኮኖ ይሄ አረጋግጥልን። አንተ ምንድን ነው የምትፈልገው? ቆይ ነው

የኔ ነው ካልኳ፣ አታምነኝም። ቆይ አትከራከራ። አሹ ምን ሆነ ነው? አንተ አታምንም? የኔ ነው። አላምንም። አውልቅ። አንተ የኔ ነገር እንዳትይዝ፣ ማንም ሰው እንዳይነካ። በቃ አላወልቅም። እንዴ ምንድነው? አላወልቅም። ታወልቅ አለ። የኔ እኮ ነው እንዴ! በግድ እንድታወልቅ ነው? ካወልከው፣ እሱን በቃኛ። ዳጊ ጤነኛ ነው። ጤነኛ ነው እንላለን። ካንተ ጎን ነን። ከዛ በኋላ እንዴ፣ እናንተ ምን አበራችሁ? እንዴ ቆይ ናሆም ያበራችሁ? ሰላም ምን እየሆናችሁ ነው? ያጊ አንተ ነህ? አትንኩት፣ ይሄ የኔ ነው እንዴ። ወደ ራስ እስቲ መጀመሪያ ተመለስ አንተ። እንደዚህ አይደለም እንዴ ያጊ እንደዚህ ነህ እንዴ? ለራስ እስቲ ግራ ገባ። ተው በቃ። ይሄ የኔ ነው አትንኩት። በቃ አሁን ለምን አፍ ነው ውብዬን የምትናገራት? እና ምንድነው አውልቅ፣ ምናምን የምትሉት እንዴ? አላውልቅም የኔ እኮ ነው እንዴ። አታምኑኝም ቆይ እኔ ምንም አላወልኩም። ጤናማ ነኝ፣ አሹ ጤናማ ነኝ እንዴ። አሁን ይሄ ሁሉ ሰው ለምን ትከራ አሁን ቆይ ለምንድን የምትከራከረው አንተ

እንዴ! ለምን እንደማታወልቀው ለምን እንደማታወልቀው? አልፈልግም፣ በቃ አልፈልግም። ልቀቁኝ፣ ልቀቁኝ! ወይ ታወልቃለህ